ቼንጅን እንዴት እንዴት አፕሮች እናድርገው? መስሪያ ቤታችን ላይ ምናምን እንትስን እንዴት እናድርገው? ሰዎች እንዲቀየሩ ምን እናድርግ? ሁለት መንገድ አለ። ስትሪንግዝ ቤዝድ አፕሮች እና ዴፊሸንሲ ቤዝድ አፕሮች የሚባል አለ። ብርጭቆ ውሃ ብትሞሉ ግማሹ ከሆነ ብርጭቆ እንትን ያለው ከፈለጋችሁ ስታዩት ብርጭቆ ግማሽ ጎደሎ ነው ትላላችሁ ከፈለጋችሁ ደግሞ ግማሽ ሙሉ ነው ትላላችሁ። አንድ ፋብሪካ ላይ ሆስፒታል ላይ እንትን ብሎ አፕሪሼቲቭ ኢንኳሪ የሚባለው መንገድ የሰራተኞች ውጤታማነት በ35 እስከ 40% ይጨምራል። ሰራተኛ በስትሬንግዙ ብትመጣበት ከዊክነሱ ይልቅ ስትሬንግዙ ላይ ተጫውተ ስትሬንግዙን በማስፋት ዊክነሱን ማጥፋት ይቻላል። ኢንስቴድ ኦፍ እንትን አጭር ጊዜ ስላለ በጣም ዘዘነ። ግን አፕሪሼቲቭ ኢንኳሪ ይባላል። አንቡት ሲቢአይ፣ አፕሪሼቲቭ ኢንኳሪ፣ ሰልፍ ኢምፕሩቭመንት ሰልፍ ሊደርሽፕ አሁን በጣም የሚያግዙ ብዙ ሜቶዶሎጂ አሉ። ብዙ አፕሊኬሽንስ አሉ። ምንም የማያስፈልጋቸው ውጪ የሌላቸው በነፃ ማለት እሱን ተጠቅመን ራሳችን ማሳደግ እንትን እንችላለን። ዘ ኦክቶፐስ ሊደርሽፕ ሞዴል የሚባል አለ። ኦክቶፐስ ስድስት እጅና ሁለት እግር አላት። በጣም ኢንቴሊጀንት ነው። ይውላችሁ እዚች ብርጭቆ ላይ አስገብቶ ይዘጋዋል። ዘጋበት እና ተዘግቶ የሚቀር ነው የሚመስላችሁ። አያችሁት? ከፈተው። አንድ ተጨማሪ እንትን ላሳያችሁን፣ አስገራሚ ኦክቶፐስ የሚባለው እንስሳ የተለየ ነው። በሱ የሊደርሽፕ ሞዴል ነው። የፈለክ ነገር ውስጥ ብታስገባው ይወጣል። ምንም ነገር ላይ ትራፕ ውስጥ ብታስገባው በራሱ እንዴት ፈቶው እንደወጣ አይታችኋል አይደል? እዩ። ይመሳሰላል ኤግዛክትሊ፣ እሱን ይመስላል ልክ እንደሷ ግራፍ ያለ እንግዲህ ልክ ይሄ እንደሚንቀሳቀሰው ነው የሚያንቀሳቀሰው። እንዴት እንደሚሆነ ኢሚቴት ያደርጋል። ሚሚክ ይላል ያደርጋል። ይሄ ሮቦት ነው። ይኸውላችሁ ኦክቶፐስ ሮቦት ነው ይሄኛው ተሰርቶ

ምንም ነገር ውስጥ ይገባል። ኦክቶፐስ አስገራሚ እንስሳ ነው። the ኦክቶፐስ one of the most intelligent ከዶልፊን እና ዶልፊን እና ኦክቶፐስን ብታጠኑ ሊደርሺፕ ትልቅ መማሪያ ናቸው። አሁን ዶልፊኖች እና ዘ ኦክቶፐስ ሊደርሺፕ ማለት በሃያ አንደኛው ክፍለ ዘመን ሊደር መሆን የሚፈልግ ሰው አጂሊቲ፣ ፍሌክሲቢሊቲ፣ ሂውማን ኔቸርን ማወቅ፣ ባላንጣህን መረዳት፣ መረጃ መሰብሰብ ሁሉ የሚባሉትን ነገሮች ሁሉ የሚያሟላ አሁን እኛ እስካሁን የሆንነውን ሳይሆን ለወደፊት መሆን የሚገባን መሪነት ኦክቶፐስ ላለፈው ብዙ ሺህ ዓመታት አድርጎታል። በየቀኑ ነው። እጁን እግሩን ምንም የትም ቦታ ብታስገቡት ይመስላል። ከለሩ ይመስላል፣ በቅርጽ ይመስላል። ጠላት ቢመጣበት እንትን ይላል። የሚያድነው ካለ ደግሞ ያድናል። ሳክሰስፉል እንትን ይላል። ኦክቶፐስ ዘ ቨሪ ኢንቴሊጀንት አኒማል እና ያው ሊደርሽፕ እንትስትሉ ቴዎሬቲካ ፍሬምወርክ ይረሳል ቆጥራችሁ አትይዙም። በሆነ እንስሳ በሆነ እንትን ኢምፐርሰኔት የሚያደርግ ነገር ከያዛችሁት አትረሱትም። እና አንድ የሊደርሺፕ መጽሐፍ ከማንበብ ይልቅ መጽሐፍ አንባችሁ ከዛ በኋላ ኦክቶፐስ ቪዲዮ ብታዩ ይገባችኋል፣ አትረሱትም። ሁሌ አእምሮአችሁ ላይ ይቀመጣል። ዳግማችሁ ኦክቶፐስ ሊደርሺፕ እንትን ብላችሁ ብት ኮር ካራክተሪስቲክስ ወይ ኦክቶፐስ አንደኛ ዲሴንትራላይዝድ ኢንቴሊጀንስ ነው ያለው እጁ ስድስቱ እጆቹ እና ሁለት እግሩ ሁሉም ስራ ይሰራሉ የተለያየ ስራ ነው የሚሰሩት ሶ ቲም ነው የሚጫወተው ኢምፓወር ቲሙን እግሩን እጁን ምናምን ኢምፓወር ያደረገውና ሁሉም የየራሱ ስራ አለው አብሮ አይደለም የሚንቀሳቀሰው እጁ ወደዚህ እየሄደ እግሩ ወደዚህ ይሄዳል ምናምን ሁሉም ሚሚክ ያደርጋል አቴት ታይምስ ስምንቱ ነገሮቹ ይንቀሳቀሳሉ አቴት ታይምስ ሶ ስምንት ቡድን ያለው ሰው ስምንቱን ኢንቴሊጀንስ እንዲጠቀማል ቲምህን እንዴት ኢምፓወር ታደርጋለህ ኦኮርስ ኦክቶፐስ ዲስትሪቢዩትድ ነርቨስ ሲስተም ያ ይግዘዋል ነርቨስ ሲስተሙ የተለያየ እንትን ነው ኮኔክትድ ሆኖ ኢንዲፐንደንት ሊአክት ማድረግ ይችላል እጁ እግሩ ምናምን ኮኔክትድ ነው ግን ኢንዲፐንደንት ሊአክት ማድረግ ይችላል ሶ የእኛ ደግሞ የተለያየ ጭራሽ የእኛ ደግሞ የተለያዩ ሰዎች ስለሆን ኖርማልም ይችላል። ኮኔክት የምታደርገው በሀሳብ ነው። ይህን ስምንት እንደ ኦክቶፐስ እንዴት አድርገህ ሴንትራላይዝድ ሆኖ ስምንቱም ራሱን ማዳን ማለት ተቋሙን ማዳን ላይ ተቋሙን ውጤታማ ማድረግ ላይ እንዲጠቀማልህ፣ ማለት ኦክቶፐስ እንዴት ማኔጅ እንደሚያደርገው ክሊር እንት ነው፣ ኤግዛምፕል ነው። በአንድ አምሮ የታዘዘ አደለም። ዚር ኮኔክትድ ባት ዲሴንትራላይዝድ ነርቨስ ሲስተም ቴንታክልስ የሚባለው ያ ማለት ወደዚህ ወደ ሰው ሲተረጎም ስምንት ለምሳሌ እንበልና ስድስት እጅና ሁለት እግር ስላለው ሰውን እንደዚህ ኢምፓወር ብታደረገው ምን ይሆናል? የሚለውን የሚያሳይ ነው። ለምሳሌ ስፖቲፋይ እና አማዞን የሚባሉት ድርጅቶች የመስሪያ ቤታቸውን መዋቅር የሰሩት ኦክቶፐስ ላይ ተመስርተው ነው። ዲሴንትራላይዝድ ነርቨስ ሲስተም ስኳድስ የሚባል ኢንዲፐንደንት እንትን የሚያደርጉ ኢኖቬሽን ሲስተም ነው ያመጡት እና ስፖቲፋይም አማዞን በጣም ሳክሰስፉል ሆነዋል። ከኦክቶፐስ የሰውነት ቅጽና ያሳሰብ እንትን የድርጅት የመስሪያ ቤት የካምፓኒዎች ስትራክቸር ተሰርቷል። ማለት ፋልኮን ይሄ እንትን የሚባለው ታውቁታላችሁ፣ የሚበረው እንትን ቀጥ ለምስ ሳይንቀሳቀስ የሚሄድ እንትን አለ፣ በርድ አለ እና አሜሪካ ኤፍ 16 የተወሰደው ዲዛይኑ ከዛ ነው። የጃፓን ቡሌት ትሬን የተወሰደው ከኢግል ቀጥሎ። ከ ከዚህ ከውሃ አሳም ተወስደው እንትን ከዛ ነው እንጂ ጠፍቶባቸው ቢሉ ቢሉ ባዮ ሚሚክሪ ይሉታል። ዲዛይኑ የተወሰደው ከእሷ ነው። ሊፈጥሩ ብለው ሞክረው ቢብሏቸው የእሷን ዲዛይን እንትን ሲያደርጉ የጃፓን ቡሌት ትሬን ያወጣ የነበረው 15 ፐርሰንት ኢነርጂ ቀነሰ፣ 11 ፐርሰንት ቀነሰ። ስፒዱ በ15 ፐርሰንት ጨመረ፣ ድምፁ በጣም ጠፋ። ከተማ ውስጥ እንትን አይልም ነበር። ተፈጥሮ ብዙ ሶሉሽን አላት። የብዙ ትምህርት እንትን ኦክቶፐስ ሱርአውት ታውዘንድ ሶፍ ይርስ እንደዚህ አይነት እንስሳ ነበር። እኛ ግን አሁን ስለ ኦክቶፐስ አሁን ነው ያወቅነው። ሰው የመስሪያ ቤቶች መዋቅር ማሰሪያ ሁሉ ሆኗል ማለት ነው። ሌላው የኦክቶፐስ እንትን አዳፕቲቢሊቲና አጂሊቲ ነው። ኦክቶፐስ በጣም ሀይሊ ካፓብል ነው። ከለሩን፣ ሼፑን፣ ባህሪውን እንደየ ሁኔታው ይቀይራል። ይሄ በዚህ ዘመን አጂሊቲ የሚባለው እና መሪዎች በዚህ ዘመን ያሉ መሪ ሰዎች ፍሌክስብል መሆን አለባቸው። ሪስፖንሲቭ መሆን አለባቸው። የሆነ ችግር ሲገጥማቸው ስትራቴጂ ፓይቮት ወዲያው ማበጀት አለባቸው። ይህን ይላል። ኮቪድ ናይንቲን ጊዜ አሁን ኔትፍሊክስ ኔትፍሊክስ በጌሚንግ ወደ ሃይብሪድ ወርክ ምናምን ኔትፍሊክስ በጣም ተጠቃሚ ሆኗል እና ወደ ጌሚንግ ገብቷል ከፊልም የገባው ኦክቶፐስን አጥንተው ነው ከኦክቶፐስ ሲቹዌሽን ተረድተው ኮቪድ-19 ክራይሲስ እንደ መውጫ አድርገው የተጠቀሙ ካምፓኒዎች አሉ። እንዴት ኢንቴሊጀንት እንደሆኑ ያቸው አዲስ ነገር መፍጠር ኦክቶፐስ ቢሆን እንዴት አክት ያደርጋል ብለው ወስደው ማለት ፕሮብለም ሶልቪንግ የኦክቶፐስ ፕሮብለም ሶልቪንግ ካፓቢሊቲ በጣም አስገራሚ ነው። እንትኖች እጃቸውን እግራቸውን አት የታይም ይጠቀማሉ። ክሪኤቲቭ ስትራቴጂዎች አሏቸው። ኢኖቬሽን ኢኖቬት ያደርጋሉ። የስፔስ ኤክስ የኤሎን ማስክ ስፔስ ኤክስ እንትን ኦርጋናሽናል ካልቸር እና ምናምን ዲዛይን ከኦክቶፐስ ነው ኮፒ የሆነው። የኦክቶፐስ ኮር እንትኑ ኢሞሽናል ኢንተርሰንስ እና ፐርሰፕሽን ነው። ምን ያደርጋል? ሴንስ ያረጋል። ማን እየመጣበት ከሆነ እንደሆነ ከዛ ኢንተራክት ያረጋል። ሶ ፐርሴፕሽን እንትን ይላል ማለት ነው። እና ኦክቶፐስ አዳፕታብሊቲ፣ ዲሴንትራላይዝድ ኢንቴሊጀንስ፣ ኢሞሽናል ኢንቴሊጀንስ፣ ኢኖቬሽን የሚባሉት ለመሪነት በጣም ወሳኝ የሆኑ ነገሮችን ተላብሶ የሚገኝ እንስሳ ነው። እና ኦክቶፐስ ሞዴል በጣም የተለመደ እንትን ነው ማለት ነው።